ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም ነው ወገኖች ሰላም ሰላም ብያለው። ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ እህታችን አልፈልግም ስራ ትላለች መሰለኝ እና ቢሮ እንወስድሻለን ብሏት ክሩጅኒሀይ ማለት በቃ የመሳፈሪያ ቲኬት ነው የቆረጡላት፣ ማለት ነው በቃ። አንዴ ከተቆረጠ ክሩጅ ማለት መውጣት መመለስ የለም ማለት ነው። እና እንደዛ ነው ያደረጓት አረቦቿ ማለት ነው። ለዚህ ነው ይሄ መክተብ አይደለም መሳፈሪያ ቦታ ነው። ትኬት ነው የቆረጡልኝ ብላ ስቅስቅ ብላ እያለቀሰች ነው። እና በጣም ነው ያሳዘነኝ ታውቃላችሁ። የሆነ እናንተ ሳትዘጋጁበት ሳታስቡት ማለት አረቦች፣ አንዳንዴ በጣም በጣም መልካሞችም አሉ፣ እንደዛ መሆኑ ደግሞ በጣም ክፉዎች አሉ። እና ሳታስቡ እናንተ በቃ አልተመቻቻችሁም። ቢሮ እንወስዳለን ብሎ ቲኬት ቆርጦላችሁ ኤርፖርት ሲወስዳችሁ አስባችሁታል? ያለውን ነገር እና ብትገቢም ሀገርሽ ውስጥ ነው አገርሽ ነው የምትሄጂ የአገርሽ ነው የምትሄጂው። ግን በቃ የሆነ ነገር ዱብ እዳ ሲሆን ሳታስቡት በድንገት ሲሆን፣ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው ማለት ነው እና እኔ እንጃ አላህ ከዱብዳና ከድንገተኛ ሞት የጠብቃችሁ የምር በቃ ሳታስቡ ተዘጋጅታችሁ ምናምን ሲሆን ነው እንጂ። አረቦች ደግሞ በጣም በቃ ለሰው ሰብአዊነት የማያሰማቸው በጣም መልካሞች እንዳሉ በጣም ክፎች አሉ። በቃ ማሰቢያቸው ዝግ የሆነ ማለት በቃ ስለ ነገ ማያውቁ እኔ አልሀምድልላ እስካሁን ግን መጥፎ መጥፎ መዳሞች ወላ መጥፎ ቤተሰቦች ገጥሞኝ አያውቅም። ግን ያው ሶሻል ሚዲያ ላይ እንደዚህ አንዳንድ ሰዎች የደረሰባቸውን ሲናገሩ ስሰማ ወይኔ አረብም እንደው እኔ እንጃ እላለሁ። በቃ ማለት በጣም አሜዚንግ ነው የሚሆንብኝ ማለት ነው። እና ከባድ ነው እቴ እንግዲህ። እኔ እንጃ እኔ እንዴት እንደምታረግ አላቅም። ወላሂ ከባድ ነው ሳስባችታል፣ ሳልኩት እኔ የእሷን ቦታ እኔ ሆኜ ቢሆን ኖሮ ብዬ አሰብኩኝ፣ ሳልኩኝ ማለት ምን ያህል ከባድ እንደሆነ ምን ያህል አላውቅም። እንሻአላህ አገር ገብተሽ ደግሞ ሌላ ወደ ሌላ ቦታ መሄድ ትችያለሽ። ያው ሳታስቢ ሳትጠብቂ ስለሆነ ነው ይሄን ያህል እንደዚህ ዱብ እዳ ያወረደብሽ። አይዞሽ እቴ፣ አላህ ባለሽበት ሰላም ያደርግሽ። አላ ባለሽበት ይጠብቅሽ። እንጃ ወላህላዚም ብዙ ኮመንት ላይ እዛ የተለቀቀ ቲክቶክ ላይ ብዙዎች አንዷ መረ እኔ እንደዚህ ወስዶ አሳፍሮኝ እዛው ጠፍቻለው አጠፊም እንዴ ምና እያለች ነበር። አሳቀችኝ። እንደ ኤርፖርት ወስዷት እንዴት ነው ብላ ኬት እንዴት አድርጋ ነው የምጠፋ። በጣም ከባድ እኮ ነው፣ እንደዚህ ነገሮች እንደሚታሰበው ሁሉ ቀላል አይደለም። እና ብዙዎች እኔንም እኮ እንደዚህ አሳፍራኝ አገር ገብቼ አሁን ሌላ ሀገር ልጅ አለ አብሽረ አገር ገብተሽ ወደ ሌላ ቦታ መሄድ ትችላለሽ ምናምን ስደት በቃ እኔ እንጃ ወላ አንዴ ስደት ካያችሁ በቃ መሄድ ነው መሄድ ነው የኛ ነገር ምንድን ነው ቆይ እንደዚሁ እየተመላለስን መሞት ነው ምንድን ነው የኛ መጨረሻው ወላይ በጣም ነው የሚያስጠላው እኔ እኔ እንጃ እኔማ አሁን ኡፍ ኢትዮጵያ ከገቡ ሁለተኛ ስደት እኔ እንጃ አላሁ ያን ተ- እንደው እንደው እኔ እንጃ እንዴት እንደመረረኝ እንዴት እንዳስጠላኝ። ግን ያው ደግሞ ኢትዮጵያ ላይ አሁን ላይ ብትነግዱም ምን ብትሉም ኢትዮጵያ ሰላም ነው ያጣችው እንጂ ሁሉም ነገር እኮ ሀገራችን ላይ አለ። ችግሩ ምንድነው ኢትዮጵያ ላይ አሁን ላይ በቃ ሰላሙ ነገር እስኪረጋጋ ድረስ የሆነ የተወሰነ አመት የተወሰነ አመት እንላለን ው እግር አገባን፣ ሰላሙ ሲረጋጋ እያለን እሱ እንደው እየተረጋጋ አይደለም፣ ያው ነው። እና ታዲያ እኛ የሰው አገርን እንበስበስ እንዴ እኛ የሰው ሀገር እንቅር እንዴ? መች ነው ሰላም የሚወርደው? መች ነው ሰላም የሚስተካከለው? ወይኔ፣ አላሁ አንተ፣ እንደው ታንተ ደረሰን፣ አንተ ታረቀን። በጣም ነው የሚያስጠላው። እና እንግዲህ አላህ በሰላም ያገናኘን። ለዚህ ቪዲዮ ደግሞ አዲስ ሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ። አላህ ነገ ሰው ይበለን። አላህ ወጥቶ ከመቅራት ይጠብቃል።